በአማራ ክልል ተፈጥሮ በቆየው የጸጥታ አለመረጋጋት በምዕራብ ጎጃም ዞን ባለፉት ሁለት ዓመታት የመማር ማስተማር ሂደቱ በአብላጫው አካባቢ ተቋርጦ ቆይቷል። ይሁንና ማኅበረሰቡን ያሳተፈ ተደጋጋሚ ውይይት በመደረጉና አንጻራዊ የጸጥታ መረጋጋት በመፈጠሩ በዚህኛው ዓመት የመማር ማስተማር ሂደቱ ዳግም ተጀምሯል። በዚህም በተረጋጋ ሁኔታ ትምህርታቸውን እየተከታተሉ መሆኑን በፍኖተ ሰላም ከተማ የሚገኙ ተማሪዎች አንስተዋል። የትምህርት አሰጣጥ አለ ያው ምክንያቱም ዘንድሮ ቀደም ብለን የጀመር ነው የጀመረበት ሰዓት ቀደም ብለን የጀመረበት ሰዓት ከአምናው በተሻለ ዘንድሮ ቀደም ብለን ጀምረናል። ዘንድሮ ያው ቀደም ብለን ስለጀመረ ቲዩቶሪያል እየተጠራ ነው። የአምናውን አዳብ አዳፕት እያደረግን ነው፣ ወይም እያደስነ እስካሁን ባለው ትምህርት አሪፍ ነው እየወሰድን ያለን ያ ማለት ተማሪውም ተመምህራኑ በተረጋጋ ሁኔታ ነው ሁላችንም፣ መምህራንም እያስተማር ያለው እኛም ተማሪዎች እየተማርን ያለውን በተረጋጋ ሁኔታ ነው። መምህር ጉልለት ምናምን ነበረ መጀመሪያ እንደጀመረን አካባቢ። አሁን ሁሉም ነገር እየተስተካከለ ነው እና አሪፍ ነው። አሁን ላይ ለፈተናው ያለው ነገር መምህሮችም የሚነግሩን ዝግጅታችንም ያው አስራ ሁለተኛ ክፍል እንደሆነ እንደ መሆናችን አንጻር አሁን ላይ አሪፍ ነው እየሄደ ያለው። ዘንድሮ ላይ ሙሉ ተማሪው ትምህርት እንዳለ አውቋል። ምክንያቱም አምና ላይ ይፈተናሉ ብሎ የሚያስብ አብዛኛው የለም ነበረ። እንደዛም ሆኖ ዘንድሮ ላይ በቃ የተሻለ መምሮችም ተዘጋጅተውበት ነው የሚመጡ ምናም የመምህር ጥረት የለም። በከተማዋ በሚገኙ ትምህርት ቤቶች አስቀድሞ የምዝገባ ሂደቱ በመጠናቀቁ ከፍተኛ ቁጥር ያላቸው ተማሪዎች ትምህርታቸውን ለመከታተል ወደ ትምህርት ቤት መምጣታቸውን የከተማዋ ትምህርት ጽሕፈት ቤት አንስቷል። አሁን ላይም በመምህራኖቻቸው ከፍተኛ እገዛ እየተደረገላቸው ይገኛል። ምዝገባ አካሄደን ዳይዋን ክላስ ዋን ስናደርግ እውነት ለመናገር ከአሁን በፊት መጡ የማይታወቅ ተማሪ ማለት በቁጥሩ በጣም ብዙ የሆነ በመደበኛው ሰዓት ራሱ ያልመጣና አሁን ላይ ግን ዳይዋን ክላስ ዋን ስንጀምር በጣም የትምህርት ፍላጎቱ ከፍተኛ እንደነበር ተማሪዎቻችንን ማየት ችለናልና በጣም በርካታ ተማሪዎችን አግኝተን መደበኛ መማር ማስተማሩን በጊዜው በወቅቱ መስከረም አምስት የጀመርንበት ሁኔታ ነውእና ያለው ይሄ በጣም ደስ የሚል ከዚህ ጋር ተያያዙ በተለይ መምህራንም በተመሳሳይ በወቅቱ ወደ መማር ማስተማሩን ለማስኬድ ተሎ የገቡበትና ስራውን ቶሎ በጣም በፍቅር በተሻለ መንገድ መማር ማስተማሩን እያሳለጡ ያሉበት ሁኔታ ነው ያለው። በተለይም ሀገር አቀፍና ክልል አቀፍ ፈተናዎችን የሚወስዱ ተማሪዎችን በበቂ ሁኔታ ለማዘጋጀት ትኩረት ስለመደረጉም ነው የተነሳው። ስምንተኛ ክፍል ስድስተኛ ክፍልና አስራ ሁለተኛ ክፍል ተማሪዎችን እገዛ ከማድረግ አኳያ ስራዎች የተጀመሩበት እንደ አጠቃላይ ተማሪዎችን እንደ ትምህርት አቀባበላቸው ታይቶ ቲቶር የተጀመረበት ስራ ሁሉ በአሁኑ ሰዓት እያካሄድ ነው። ቅድም አንዳንድ እርሳን መምራን ሲገልጹላቸው እንደነበረው በተለይ አሁን ቴስት ሁሉ ለመጀመር ቅድመ ሁኔታዎች ያመቻቹበት ሁኔታ ነው ያለውና በዚህ ዓመት በጣም ደስ በሚል በተለየ ሁኔታ መማር ማስተማሩ የተጀመረበት መንገድ ነው ያለው ማለት ነው። ባለፉት ሁለት ዓመታት በዞኑ የነበረው የጸጥታ አለመረጋጋት ከፍተኛ ጉዳት በመማር ማስተማር ሂደቱ ላይ አስከትሏል የሚሉት የምዕራብ ጎጃም ዞን ትምህርት መምሪያ ኃላፊ የስጋ ደሴ ናቸው። በመሆኑም በተያዘው አመት መመዝገብ ከነበረባቸው ተማሪዎች ሰፊውን ቁጥር የሚይዘው አሁንም ወደ ትምህርት ገበታው አልተመለሰም ይላሉ። በ2018 መመዝገብ የነበረበት ከ339 ሺ በላይ ተማሪ አለ። ይሄ መመዝገብ አለበት ነው፣ ቀሪ አብዛኛው ተቋማት ወድመውብናል። በተቋማችን ውስጥ ካለው ኦልሞስት ዳሚጁ ኗል። ምዝገባ ያካሄድንባቸው 98 ተቋማት ናቸው። እነዚህ 98 ተቋማትም ከቅድመ አንደኛ እስከ ሁለተኛ ደረጃ ትምህርት ቤት ነው። ወደ 26ቱ ቅድመ አንደኛ ነው፣ 18ቱ ሁለተኛ ደረጃ ነው፣ ሌሎቹ የመጀመሪያ ደረጃ ትምህርት ቤቶች ናቸው ትምህርት የጀመሩት። ስለዚህ 491 ተቋማት ስቲል ነው አገልግሎት አይሰጥም። ይህንን በመሆኑ በዞናችን ውስጥ ያለው ከ12ሺህ በላይ መምህርና የትምህርት አመራር ወደ ስራ ገበታው መግባት አልቻለም። አገልግሎት ያቋረጡ ትምህርት ቤቶችን ወደ መደበኛ አገልግሎታቸው በመመለስና ተማሪዎችንም ወደ ትምህርት ገበታቸው ለማምጣት በየደረጃው ተከታታይ ውይይቶች እየተደረጉ መሆኑን ጠቁመዋል። በዚህም ከጊዜ ወደ ጊዜ መሻሻሎች እየተፈጠሩ ስለመሆኑም ነው ያነሱት። ትምህርት ሴኩላር ነው። የማንንም ፖለቲካ የማንንም ሃይማኖት፣ ቢያዝ ያደርግ ሀው ቱ ሶስቴን ጄኔሬሽን ነው። ትውልድ እንዴት እናስቀጥል የሚል ስራ ስለሆነ እዚህ ላይ በትኩረት አለብን ብለን እናስባለን። ስለዚህ ከተማሪ ምዝገባ ጎን ለጎን ሁለተኛው ተቋማትን መጠገን ነው ብያለሁ። እንግዲህ በተቋማት ጥገና ላይ ያስገባናቸው አካል ማህበረሰቡ አለ፣ አለም አለ፣ መንግስታዊ ያልሆነ ድርጅት አለ፣ መንግስት ራሱ እንደ አካል ሁኖም ይህንን ተግባር እንዲሰራ አንድ በትኩረት እንሰራለን ብለን አስቀምጠናል። ሶስተኛው የእኛን መዋቅር እንግዲህ የትምህርት ጽህፈት ቤት ኦልሞስት ማኔጅመንቱ ጽፈት ቤት ኃላፊና ምክትል ኃላፊዎች ፕላስ የእያንዳንዱ ሂደት መሪዎች መጥተዋል። የሁለተኛ ደረጃ ትምህርት ቤት እርሳነ መምህራንና ሱፐርቫይዘሮች መጥተዋል። የወመ ተወካዮች መጥተዋል። ወደ ትምህርት ገበታቸው የተመለሱትን በበቂ ሁኔታ በማዘጋጀት በፈተናዎቻቸው የተሻለ ውጤት እንዲያመጡ ትኩረት ተሰጥቷል።